በምክክር መድረኩ ላይ የተገኙት የደቡብ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባየሁ ታደሰ እንደተናገሩት በክልሉ በህፃናት ላይ እየደረሰ ያለው ህገወጥ የጉልበት ብዝበዛ ከጊዜ ወደ ጊዜ እየተባባሰ የሚገኝ በመሆኑ ባለድርሻ አካላት የተጣለባቸውን ኃላፊነት በአግባቡ ሊወጡ ይገባል። የህጻናት የጉልበት ብዝበዛ የማኅበራዊ ስብራታችን አንዱ መገለጫ ነው። ይህን ችግር ለመቅረፍ በሚያስችል መልኩ ሁሉም ባለድርሻ አካላት የየራሱን ሚና መወጣት ያስፈልገዋል። እነዚህ ችግሮች በድንግዝግዝ ወይም ደግሞ በደመነፍስ የሚፈቱ ሳይሆን በተደራጀ ሁኔታ በእውቀት የሚመራና ችግሮችን ከስር መሰረታቸው ዘርዝሮ አውቆ እሱ ላይ ርብርብ በማድረግ የሚፈታ ይሆናል። በክልሉ እየተስተዋለ ያለው ህገወጥ የህጻናት ጉልበት ብዝበዛና ፍልሰት የህፃናትን የመማር እድላቸውን በመንፈግ ለተለያዩ ማህበራዊ ችግሮች እየዳረጓቸው ስለመሆኑ የተናገሩት ምክትል ርዕሰ መስተዳድሩም ችግሩን በዘላቂነት ለመፍታት ማህበራዊ ተቋማት ላይ በትኩረት ሊሰራ እንደሚገባም አሳስበዋል። በአገር ደረጃ ባሉ በተለይ ከገጠር ወደ ከተማ የሚፈልሱ ህጻናት እንዲሁም በተለያዩ ኢንዱስትሪዎች ውስጥ ህገወጥ በሆነ መልኩ ለስራ ባልደረሰ አቅማቸውና ጉልበታቸው መማር ሲገባቸው በወላጆች አካባቢ ሆነው ማህበራዊ ስለ ልቦናዊ ድጋፍና ምሪት በሚያስፈልጋቸው እድሜ ክልል ላይ ሆነው ነገር ግን ከዛ በተለየ መልኩ በተለያዩ ማህበራዊ አደጋ ተጋላጭ ሆነው እየኖሩ ያሉ ህጻናት እንዳሉ ይታወቃል። እነዚህን ህጻናት በቤታቸው፣ በወላጆቻቸው፣ በትምህርት ቤት ማቆየት ለነገ ብልጽግናችን ትልቅ መሰረት እንደሆነ ታሳቢ ተደርጎ በማህበራዊ ልማት ላይ፣ በትምህርት ላይ፣ በጤና ላይ እንዲሁም ደግሞ የማህበረሰቡን ኢኮኖሚና ገቢ በሚያሳድጉ ጉዳዮች ላይ ትኩረት አድርጎ መስራት ይገባል። የደቡብ ኢትዮጵያ ክልላዊ መንግስት ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊም አቶ ሰብስቤ ቡናቤ በበኩላቸው በክልሉ የሚስተዋለውን ህገወጥ የህጻናት ጉልበት ብዝበዛና ዝውውርን ለመግታት ከፍተኛ ጥረት እየተደረገ መሆኑን ጠቅሰው ለዚህም ከባለድርሻ አካላት ጋር በቅንጅት እየተሰራ ስለመሆኑ ማመላክተዋል። ይህን የእኛን የቢሮ ጥናት መነሻ አድርገን ከአራቱም የክልላችን አንጋፋ ዩኒቨርስቲዎች ጋር አርባ ምንጭ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ዲላ እና ጅንካ ዩኒቨርሲቲ ጋር በጋራ በመሆን ተቀናሽተን በጋራ ደግሞ በጥልቀት አሁን የጀመርናቸው ጥናቶች አሉና እሱ በደንብ እየተሰራ ሲሄድ ከትላልቅ የክልላችን ውሳኔ ሰጪ አካላት በክልል ደረጃ ቀርቦ አቅጣጫ የሚቀመጥበት ነው የሚሆነው፣ የሚል ጅማሮ አለ። እንደ ቢሮ በተለይም ከአሰሪ ድርጅቶች ጋር ያለውን ሁለትዮሽ ትስስር በማጎልበት ሕፃናት ከትምህርት ገበታቸው እንዳይለዩ ለማድረግ የተጀመሩ ስራዎች መኖራቸውን ያስታወሱት አቶ ሰብስቤም፣ ለዚህም የግንዛቤ ማስጨበጫ ስራዎች ተጠናክሮ እንደሚቀጥሉ አስገንዝበዋል። በክልላችን ሰፋፊ ኢንዱስትሪዎች አሉ፣ ኢንቨስትመንቶች አሉ የተለያዩ ተቋማት አሉ። እነዛ ላይ ከአሰሪዎች ጋር እስካሁን የፈጠርናቸው የግንዛቤ ማስጨበጫ ስራዎች ውጤታቸው ምን ያህል ናቸው? ዞኖ ዞኖች በራሳቸው ደረጃ ምን ያህል ግንዛቤ ፈጠሩ? በተለይ ትምህርት ቤቶች አካባቢ ላይ ቅድምም እንደተነሳው በርካታ ስራ ህፃናት ጉልበቱ እየተበዘበዘ እንዳለ አይታቸዋል ከ326 ተማሪ ሀያ ሀያ ብቻ ነው ትምህርት ገበታ ላይ ያለው፣ ነው ጥናቱ የሚለው። ሌላው ኦልሬዲ ትምህርቱን ያቋረጠ ነው። የደቡብ ኢትዮጵያ ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዚደንት አቶ ቦጋለ ፈይሳም ህጻናት ጉልበታቸውንና ጤንነታቸውን ከሚጎዱ ጉዳዮች የመጠበቅ ህገ መንግስታዊ መብት እንዳላቸውም አመላክተዋል። እንደሚታወቀ በእኛ ኮንስቲቱሽን አርቲክል ሰርቲ ሲክስ ላይ የተቀመጠው ዛሬ ላይ የምንወያየው የህጻናትን መብት ፕሮቴክት ከማድረግ አንጻር አርቲክል 36 አንቀጽ አንድ እና ምላይ ህጻናት የህጻናት ጉልበት ህጻናት ጉልበታቸው ከሚበዘበዝ ልማዳዊ ተግባራት የመቆጠብ መብት አላቸው። አሰሪ ተቋማት ስለ ሕፃናት መብት በቂ እውቀት የሌላቸው ከመሆኑ ጋር ተያይዞም ለችግሩ ለተጋለጡ ሕፃናት ልንደርስላቸው እንደሚገባ አጽንኦት ሰጥተዋል።